ቅድስት ያደራ ልጇን ልታስፈታ ወሰነች። ምሳሌ ድራማ ክፍል 92 ቅድስት ያደራ ልጄናት በማለት ዝናን ፍታት ምሳሌ እያለች ለማስፈታት ወሰነች። መድብልም እኔ አጎት አይደለውም እንዴት ምሳሌን መያዝ አልቻልኩም በማለት ለሞገስ እየነገረው እያለ ካሌ የሚባል በጣም ከዝና የሚያስፈራ የሚያስደነግጥ የዝና ጓደኛ አምስት ደቂቃ ነው የቀረ ብሎ ደውሎ ነገረው። ነው መድብልን በከፍተኛ ሁኔታ በመደናገጥም ሞገስን ነገረው። ሞገስም እንልቀቀው ዝናን ሲለው ሞገስም እንልቀቀው ብሎ መድብልን ሲለምነው አለቀውም ብንለቀውም አይተወንም በማለት በከፍተኛ ውጥረት እያለ ሞገስም መልቀቅ አለብን፣ ብሩክ ከልጁ በላይ ማንም የለውም። ለልጁ ሲል ነው እንደዚህ የሆነው። ለልጁ ሲል ተሸንፈዋል፣ ለልጁ ሲል ተመትተዋል፣ ለልጁ ሲል ዝቅ ብሏል፣ ለልጁ ሲል ተንበርክኳል እያለ በጣም እየጮኸ ለመድብል ይነግረዋል። መድብልም ይሄ ሳይገባ ይቀርቶ አይደለም፣ ግን አሁንም እኛን አይለቁንም፣ ምሳሌን ደግሞ አይገሏትም በማለት ይመልስላታል። አሁን ደግሞ በህይወት ቢኖርም እንኳን ሞገስም እንዳያዝሮ እንደገና አሁንም በህይወት ቢኖርም ቢሞትም ነፍሱ ይወቅሰናል ሲለው መድብልም አለቀውም አይገሏት በማለት ይነግረዋል። ሞገስን በጣም በመጨነቅ ላይ እያለ ዳጣና ቅድስትን በጣም አሳስቧቸው ዳጣም ከቅድስት ጋር በመሆን በጣም አሳስቧቸዋል። በጣም ደንግጠዋል። በጣም በትዝታ ተውጠዋልና ዳጣም እንዲህ ስትል ተናገረች ለቅድስት። ህይወት እንደዚህ ናት። አንዴ ደስታ አንዴ ሀዘን ነው። እኔ መሬት ላይ ተጣልኩ ተወለድኩ፣ እናት አባቴን አላቅም ነበር። የወደቀ በላው ውሻ ሸናብኝ፣ ተደባደብ፣ ሰረኩ። አሁን ግን አባቴን አገኘው፣ እህትን አገኘው፣ ቤተሰቤን አገኘው አየሽ ህይወት እንደዚህ ናት። አንዴ ክፍ አንዴ ዘቅ፣ አንዴ ተስፋ ስትሰጥ፣ አንዴ ስታሳጣ ነውና፣ አሁንም ደግሞ ምናልባት ምሳሌ ይሄን አንድ ቀን ተረት ተረት ብላ ልታወራው ትችላለች። ሁሉ ነገር አልፎ እያለች ቅድስትን ታጽናናታለች። ቅድስትን መልሳ ይሄን ግን ሚያልፍና ማልፍ ህይወት መሰናቅል ነው። አንዴ ደህና ነው ስንል አንዱ ይመጣል። አንዱ ደህና ነው ሲባል አንዱ ይሄዳል። ምሳሌ ስትታከም ጋሼ ታገተ። ጋሼ ስታገት አሁን ደግሞ ምሳሌ ታገተች እያለች እያለቀሰች በጣም ትናገራለች ማለት ነው። ሞገስም እባክህ መድብል እች ልጅ የማትረሳው ትራውማ ነው የሚይዛት ገና አንድ ህጻናት በማለት ምት ሆኖ እያለ መድብልን ይለምነዋል። መድብልም ስለ እነሱ ብዙ ሚስጥር አውቀናል፣ ስለዚህ ብንፈታውም አይተውንም። እኛ ያወቅነው ሚስጥር ማንም እንዲያውቁባቸው አይፈልጉም። ባደንጫጭ እጽ ህጻናቱን ሁሉ እየገደሉ ነው። ስለዚህ መፋለም አለብን እያለ እነሱ አቅም አላቸው፣ እኛ ግን የለንም በማለት በጣም በመንዳደድ ምሳሌ ለምን ያመጣችሁኝ እያለች በመናገር ጣፋጭ የሆነውን ንግግር አጋቿ እየሰማ ምን ምን እንዳደረገች ብቻ ይናገራል ማለት ነው። ምሳሌ ምንም አልበላም በማለት መውጣት እንደምትፈልግ ስትነግረው መድብልም ወደ ዝና በመሄድ ምግብ ሊሰጠው ዝና ብትፈታኝ ይሻላል እያለችው እያለ ካሌብም መሀሌትንና ኤፍራታን ተሎ ካላስፈታችሁት በይወት የምትኖሩ ትንሽ ነው ቀናችሁ። በጣም በአምስቴ ቃ እየተቆጠረ ነው በማለት በጣም በሚያስፈራና በሚያስደነግጥ ድምጽ ይነግራቸዋል። ማህሌትና ኤፍራታ የሚገቡት ጨንቋቸው ታችኋ ላይ ውሃ ሁኖባቸዋል። ማህሌትም መቼም ከተንኮሏ አታልፍም ና ማህሌትም ቅድስትና ዳጣንን ጠርታ ምሳሌ የት እንዳለች እነግራቸዋለሁ ኑ በማለት ወደ ቤት ጠርታ ዳጣና ቅድስትም ወደ ማህሌትና ወደ ኤፍራታ ቤት በመሄድ ይጠይቋቸዋል ዳ ቅድስትም ተንበርክካ እባክሽ ቅርታ አድርግልኝ እባክሽ እያለቻት፣ ማህሌትም በጣም በፈታ በማድረግ አስር ጊዜ ቅርታ ጠይቂ በማለት ዳጣም፣ ይኸው ጠየቀችላል በማለት በተናደደ ነገር ትነግራታለች። ማህሌትም ማንናጅ ጠየቀች ትላታለች። ማህሌትም አዞራ ቅድስትን ምሳሌ እንድፈታ ትፈልጊያለሽ ወይ ትላታለች? አዎ ስትላት እኔ ምልሽን አድርጌ ትላታለች። የፈለግሽን አደርግልሻለሁ ብቻ ምሳሌን አስፈችልኝ ስትላት ማህሌትም አሁን ምልሽን ካደረግሽልኝ ምሳሌ የት እንዳለችና እንድትፈታም አንድ ነገር አድርጉልኝ ስትላቸው እነሱ ምንድነው ሲሏት መድብልን ግደይልኝ አለቻት። ዳጣና ቅድስትም ተናደው ተመለሱ። አንቺ ውሻ ብለው በመስደብ ተመለሱ። ቅድስትም በጣም ተናዳ ዝና ስሩርቃ እባክ ያደራ ልጅ መልስልኝ ስትለው ዝናም እየሳቀ ምሳሌን የምትፈልጊ ከሆነ አሁኑኑ እኔ መፍታት አለብሽ ሲላተኝ ቅድስትም እሺ ብላ ልትፈተው ስትል መድብልም አስቀራት። እንደገና መድብልም ከግሩ ቅድስትም ከእግር ስር ስል አርቅሳ እባክህ እባክህ እያለች እያለቀሰች በጣም ብትለምነውም መድብል አንስቶ ወሰዳት። ቅድስትም እባክህ መድብል በማለት ለመነችው ግን አልተሳካላትም። ሉላና ሞገስም ከፍቻቸው ወረቀት ላይ መፈረም አለበት። አለበዛ ወንድ የሆንኩኝ ወንድ እንደሆንኩኝ አሳየዋለሁ በማለት ሞገስም በጣም እንደተናደደ ያሳያል። ሉላም እንዴት ሊፈርም ይችላል ወይስ ምን ልታደርግ አሰብክ? ስትለው ሉላም ሊፈርምም ይችላል ሞክር፣ በማለት ለሞገስም ትነግረዋለች። መድብልም ወደ ቤት ተመልሶ ሚበላ እንግዲህ የእነ ቅድስት ቤት በጣም ኢኮኖሚካም እየወረደ ያለ ይመስላል። እና መድብልም ወደ ቤት ተመልሶ የሚበላ የለም ወይ ሲላት ቅድስትም ሽሮ ነው ያለ በማለት በተናደደ ፊትና በተናደደ ቃላት መለሰችለት። እሱም ቤት ያፈራውን እንበላለን ሲላት ቅድስትም ሽሮ ነው እሺ አቀርባለሁ፣ ቤት ክራያም የሁለት ወር ከፍሏል ተብሎ ተብሏል ስትለው መድብልም በጣም በማሰብ አንቺ ብቻ አትጨነቂ፣ ስለ ምሳሌም አታስቢ፣ ሁሉን ነገር እኔ ይፈጽመዋሉ በማለት ሲናልት ቅድስትም፣ አንተ በጣም ጨካኝ ነህ። ለምን እንደዚህ ታስባለህ? ዛሬ ትመጣለች፣ ነገ ትፈታለች እያልቅ ይሄው እስካሁን ምንም አልተፈታም። ስለዚህ አንተ በጣም ጨካኝ ነህ እያለች ትለዋለች። ሞገስም ወደ ዝና ወደ ታገተበት በመሄድ ዛሬ ትልቅ ነገር ልትሰራልኝ የመጣው አለበለዚያ ግን እምቢ ካልክ ማደርገውን እኔ አውቃለሁ፣ በማለት ሞገስም በጣም በተናደደ ዝናን ያወራዋል። ዝና ምንድን ነው እሱ? የምን ወረቀት ነው ሲለኝ የፍች ወረቀት ነው ልትፈርም አለው። እሱም በጣም በሚያረጋጋ ድምጽ በህጋዊ ሚስቴም በህጋዊ መንገድ ከመጣ እፈርማለው ብሎ እጀን ፍታይ ሲለው፣ ሞገስም አትቀልል ዝም ብለህ ፈርም ይለዋል። ዝናም ቢያንስ መፈርምበትን እጄን ፍታ ሲለው፣ ሞገስም እጁን ሊፈታው ወሰነ። እንግዲህ ቤተሰቦችዬ ዛሬ የምሳሌ እጅግ በጣም ተወዳጅ የሆነው የምሳሌ ድራማ ተከታዮች ክፍል ዘጠና ሶስትን ደግሞ በሌላ ቪዲዮ እንመጣላቸዋል አለው ማለት ነው። ሀሳብ አስተያየት ካላችሁ ኮሜንት ስር አስቀምጡ። በጣም ተወዳጅ አስተማሪ፣ ትዕግስት፣ ጓደኝነት፣ ፍቅር፣ ትዳር፣ ብዙ የሚያስተምር ነገር አለውና ስለዚህ ተወዳጅ ድራማ ነው ማለት ነው። አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ ጋብዛችኋለሁ። በሌላው በአስተማሪ ቪዲዮ እስከምንገናኝ ድረስ ቻው ቻው።